ሰላም ወደ አድማጮቻችን። በዛሬው ፕሮግራማችን የምናየው የሊቨርፑል የሁለቱን ፉልባኮቻቸውን የሁለቱን የግራና የቀኝ ተመላላሽ ተጫዋቾቻቸውን አዳዲስ ለውጦችን ማምጣት ይፈልጋሉ። ከዚህ በፊት በየርገን ክሎፕ ስር ብዙ ሙገሳን ያገኙት በተለይ በየርገን ክሎፕ የስኬታማ ወቅቶች የሚታወሱት ሄንሪ ሮበርትሰን እና ትሬንት አሌክሳንደር አርኖልድን በአዲሶቹ በጀርሚን ፍሪምፖንግ እና በኬርኬዝ መቀየር የሚፈልገው የአርነ ስሎት ቡድን ምን ምን አይነት ለውጦች ይጠ ሉ ሊቨርፑል ማጥቃት ውስጥ የእነዚህ ተጫዋቾች ሚና ምን ምን ይሆናል ብላችሁ ታስባላችሁ? ስለዚህ ልነግራችሁ ተመልሰ መጠናል። ፍሎሪያን ቪርትዝ እዚህ ላይ ስንጨምርበት ሊቨርፑል በዝውውር መስኮቱ ምን ይቀሩታል? ምን ምን ነገሮችንስ አሳክቷል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጦልን እኛ በዚህ ፕሮግራማችን የተለያዩ መረጃዎችን ለእናንተ የምናደርስ ይሆናል። ውድ አድማጮቻችን፣ የመጀመሪያው መረጃችን የሚሆነው እንግዲህ ስለ ኬርኬዝ፣ ጀርሚን ፍሪምፖንግ ስናወራ የሊቨርፑል ያለፉት ዓመታቶች ስኬት ሲ በተለይ የእርገን ክሎፕ ማንሳት ይጠበቅብናል። የትሬንት አሌክሳንደር አርኖልድን ከታዳጊ ቡድን ማምጣታቸው የአንድሬ ሮበርትሰንን በጊዜው ከወራጅ ከነበረው ሀል ሲቲ ያመጣው እንደዚህ ምርጥ ብቃታቸውን የሚያስገኙ በእንግሊዝ ፕሪሚየር ሊግ ላይ ካዩ ካሉት ሁለት ምርጥ ተመላላፊዎችን አሳይተውናል። በተለይ የሮበርትሰን ፍጥነት እንዲሁም ደግሞ የትሬንት አሌክሳንደር አርኖልድ የኳስ መስራችነት ባህሪ ሊቨርፑልን ባለፉት አመታቶች እንግሊዝ ፕሪሚየር ሊግን እና የአውሮፓ ቻምፒዮንስ ሊግን እንዲያነሳ አግዞታል። አሁን ግን ይህ ስብስብ እንደ ሄንደር የተወሰነ ና ፋቢኒዮ ሁሉ አሁን ደግሞ ለውጦችን የሚፈልግበት ጊዜ ያለ ይመስላል። አንደኛው እንግዲህ ሊቨርፑሎች እንዲቆይ ቢፈልጉም ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ያደረገው ጉዞ ነው። ሁለተኛው የሚሆነው አንድሩ ሮበርትሰን ወደ አትሌቲኮ ማድሪድ የመሄድ ፍላጎት ነው። ይህ ሲባል እንግዲህ በሚቀጥለው ውድድር ዓመት በሊቨርፑል ቤት የኬርኬዝንና የጀርሚን ፍሪምፖንግ እንግዲህ ሁለቱን ተጫዋቾች በቀኝና በግራ የምናይበት እድል ይኖራል። ጀርሚ ፍሪምፖንግ ይህ የባየር ሊቨርኩሰን ተጫዋች በተለይ በማንቸስተር ሲቲ ታዳጊ ማዕከል፣ በሴልቲክ እንዲሁም ደግሞ በባየር ሊቨርኩሰን ራሱን በድንቅ ብቃት ያሳየ ተጫዋች ነው ይህ ተጫዋች ትሬንት አሌክሳንደር አርኖልድን እንዲተካ አይደለም የመጣው ምክንያቱም በጫዋ ስታይላቸው ሁለቱም በጣም ብዙ ልዩነቶች አሏቸው ከዛ ይልቅ የራሱን የሆነ የተለየ ብቃቱ እንዲያሳይ ነው በተለይ መስመሮችን ጠብቆ በመጫወት በማጥቃቱ ረገድ ኦቨርላፕ በማድረግ በጣም የሚመሰገን ተጫዋች ነው በፍጥነቱ ረገድ በእንግሊዝ ፕሪሚየር ሊግ ካሉ ምርጥ ፈጣን ተጫዋቾች ውስጥ አንዱ የሚሆን ይሆናል ሌላኛው ሚሎስ ኬርኬዝ የሚባለው ሃንጋሪ ተጫዋች ነው ይህ የአንድ ዓመት የግራ ተመላላሽ በጣም ጥሩ የሆኑ ክህሎቶች አሉት አንደኛ በእንግሊዝ ፕሪሚየር ሊግ ባለፉት ሁለት ዓመታት ጥሩ ብቃቶችን ያሳየን ተጫዋች ነው። ሚሎስ ኬርኬዝ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ወደ ሊቨርፑል ሊዛወር ጫፍ ደርሷል። የዚህ ተጫዋች በተለይ ለሊቨርፑል የተለየ ሚና የሚሰጥ ነው። አምና ሮበርትሰን ምንም እንኳን ጥሩ ብቃቱ ላይ ቢገኝም አንዳንድ ጨዋታዎች ግን ሲከብዱት ይታይ ነበር። ለምሳሌ የፉላሙ ጨዋታ በቀይ ካርድ የወጣበት። ከዛም ውጭ በውድድር ዓመቱ ክሮሶችን አድርጎ ጎሎችን ማስቆጠር ሲቸገር ይታይ ነበር። አሁን ትክክለኛውን ተተኪ ሚሎስ ኬርኬዝን አግኝተዋል። ሚሎስ ኬርኬዝ ሚና በበርንማውዝ ውስጥ ባለፉት ሁለት ዓመታት በንዶ ሚራዮላ ቡድን ውስጥ ከየዜ ደልካማር ከፈረመ አንስቶ በጣም ጥሩ የሆነ ክሎቱን ከጊዜ ወደ ጊዜ እያሻሻለ ያለ ነው፣ በተለይ ኳሶችን በማስጣሉ ረገድ። ከዛ ውጭ ለቨርጅል ቫንዳይክ ኦቨርላፕ በማድረግ ለቨርጅል ቫንዳይክ ወደ ኋላ ተመልሶ ኳሶችን ይዞ በመቆየት እና ጥሩ በመጫወት ክህሎት ያለው ተጫዋች እንደሆነ አሳይቷል። እንግዲህ በሊቨርፑል ቤት አሁን አሁን የሀንጋሪ ተጫዋቾች ስም እየበዛ መጥቷል። ሶፖዝ ላይ ሚሎስ ኬርኬዝ ፓይሰስን፣ እነዚህ ሶስቱን ሀንጋሪያውያን የምናያቸው ይሆናል። እንግዲህ ሮበርት ሰን ወደ አትሌቲኮ ማድሪድ የሚያቀና ከሆነ ለሊቨርፑል ትልቅ ውድል የሚሆነው ከፍተኛ ማንኛውም ደመወዙን ጥሎ ወደ አትሌቲኮ ማድሪድ መሄዱ ነው። ብዙ የዝውውር ገንዘብ አይኖራቸውም። ነገር ግን ሮበርትሰንን በሚሎስ ኬርኬዝ መተካቱ ለሊቨርፑል ውጤታማ እንደሚያደርገው የሚጠበቅ ነው። አምና በእንግሊዝ ፕሪሚየር ሊግ ውስጥ ካሉ ምርጥ ሶስት የግራ መስመር ተመላላሾች ውስጥ ጥሩ ብትባሉ ሚሎስ ኬርኬዝ አንዱ ነው። የተለያዩ ባህሪያቶቹ ለሊቨርፑል ውጤታማ ያደርጉታል። ሊቨርፑል የሚቀጥለው ውድድር አመት አርነስሎት የሚፈልጉትን በተለይ በማጥቃቱ ረገድ የተሻለ ስኬታማ የሚሆን በተለይ የመጀመሪያው የአርነስሎት ያጭት ስታይል ውስጥ ፉልባኮቻቸው ሲወሩ ከፌኖርድ ጀምረው አንድ ስታይል አላቸው። ሁለቱም ፉልባኮች መስመሮችን ጠብቀው የሚመላለሱ ሲሆኑ፣ ነገር ግን በሁለቱ የፊት አጥቂ የሆኑት ዊንገሮች ደግሞ በማጥቃቱ ረገድ ቡድኑን የሚያግዙ ይሆናሉ። ያ ማለት ለሳላህ እንዲሁም ደግሞ ለጋክቦ ኢንቨርትድ ዊንገርነታቸው ሚናቸውን በሚገባ ሲሰሩ የምናይበት እድል ሰፊ ይሆናል። እዚህ ቡድን ውስጥ የትሬንት አሌክሳንደር አርኖልድ መልቀቅ ለሳላህ እንዲሁም ለማጥቃት ተክሎ ማጥቃቱን የሚያስጀምረው ብዙ ጊዜ እድሎችን ለመፍጠር የሚሞክረው ትሬንት አሌክሳንደር አርኖልድ ነበር። አሁን ሊቨርፑል 116 ሚሊዮን ፓውንድ ያወጣበት አዲስ ተጫዋች ሊቨርፑል ቤት ደርሷል። ያም ደግሞ ማነው ብትሉኝ፣ ፍሎሪየንት ዊርዝ ነው። የፍሎሪየንት ዊርዝ መምጣት ሊቨርፑልን የማጥቃቱን ክፍል ስኬታማ ያደርገዋል። በተለይ በሃፍ ስፔሱ በኩል ሹቶችን ለማድረግ እድሎችን ለመፍጠር፣ ኋላ የሚነሱ ኳሶችን ማገዝ የሚችል ነው። የሊቨርፑል የአማካይ መስመር ማካሊስተር፣ በሪያን ግራቨንበርግ እንዲሁም ደግሞ በሶቦዝ ላይ የተሻለ ሚናን የሚጫወት ቡድን እንዲሁም ደግሞ አንዳንድ ጊዜም የተቀየረ የገባ ጥሩ ብቃትን የሚያሳዩት የሃርቪ ኤሊየትና እንዲሁም ደግሞ የከርቲስ ጆንስ ሚና መዘንጋት የለበትም። አሁን እነዚህ ተጫዋቾች ላይ ግን አዲስ ከነዚህ ተጫዋቾች የተለየ የሆነ ተጫዋች ተጨምሯል። ፍሎሪያንት ዊልስ ድሎችን መፍጠር፣ ድሪብሎችን ማድረግ፣ በሁለቱ መስመሮች ውስጥ ወጥቶ የተለየ ብቃትን ማሳየት ይጠብቃል። በሚቀጥለው ውድድር ዓመት ሊቨርፑል ኳሱን አጥብቆ መያዝ የሚፈልግ ቡድን ሆኖ ብታዩት ከነዚህ አይነት ሚናዎች የመነጨ ነው። በእርነስ ቦታ ውስጥ ደግሞ ትልቁ ሚና ኳሱን ይዞ መቆየት፣ በኳሱ ውስጥ ውጤታማ መሆን፣ ተጋላጭ ያለመሆን፣ ሚናዎችን መሸፈን ያስጠብቃል። ፍሎሪያንት ዊልስ በሊቨር ሊቨርፑል ቤት ምን ምን ብቃቶችን ያሳያል ካላችሁኝ ከሚመጡት ተጫዋቾች ጋር የሊቨርፑልን ቅጽ ሊያስለውጥ የሚችል ነው። ሊቨርፑል ሲፈልግ ይህንን ተጫዋች እንደ ፎልስ ላይን አድርጎ ከሰቦዝ ላይ ጋር ማሰለፍ ይችላል። ሲፈልጉ ደግሞ በስምንት ቁጥር፣ በኋላ ደግሞ ፕረስ በሚደረጉበት ጊዜ በቀላሉ እንዲወጡ የሚያግዝ ነው። ሊቨርፑል በቸገረው ሰዓት ረጃጅም ርቀቶች ሹት አድርጎ የሊቨርፑል ቡድንን ነጥቦች እንዲያመጣእና እድሎችን እንዲፈጥር የማድረግ አቅሙ በጣም ክህሎቱ ከፍ ያለ ነው። ፍሪምፖንግ በበኩሉ ትሬንት አሌክሳንደር አርኖልድ የሌለውን ኮነር ብራድሊ በዚህ መስመሮች ላይ የሌለውን ብቃቶች ያመጣል። ሁሉም ካላችሁኝ ድሪብል የማድረግ አቅሙ በመጨረሻው ሳጥን ቦክስ ውስጥ አሲስት የማድረግ አቅሙ በጣም የተለየ ይሆናል። ሊቨርፑሎች በመከላከሉን ረገድ ራሳቸውን ማሻሻል፣ በአማካይም ረገድ አንድ ተጫዋቾችን፣ በአጥቂ ረገድ አንድ ተጫዋቾችን የመጨመር በዝውውር መስኮቱ ላይ እቅዳቸው ነው። መጀመሪያ ካላችሁኝ በመከላከሉ ረገድ ኳንሳን የሚተካ ኳንሳ የሚለቅ ከሆነ ኳንሳ የማይለቅም ከሆነ ግን ሊቨርፑሎች ለሚቀጥሉ ድድር አመቶች የሚያስፈልግ ትክክለኛ የመሃል ተከላካይ ያስፈልጋቸዋል። በአማካኙ ረገድ ሪያን ግራቨንበርግን መፎካከል የሚችል ዋተር ኢንዶ እንዳለ ሆኖ መጨመር የሚቻል ነው። በኤንዶ ግን የሚቀጠል ይሆናል። ምክንያቱም ማካሊስተር ይህንን ቦታ መሸፈን የሚችል ነው፣ ጥሩ ፐርፎርማንስ ሊያሳይ ይችላል። ካርቲስ ጆንስ አለ እዚህ ስብስብ ውስጥ። ሌላኛው ሊቨርፑል የሚጠበቀው የአጥቂ ዝውውር ጉዳይ ነው። አጥቂ ዝውውር ጉዳይ አሌክሳንድር ዛክን በዝውውር መስኮቱ ላይ ለማስፈር የሚፈልጉ ነበር። ነገር ግን የዋጋው ጉዳይ አስቸጋሪ ነው። ሁጎ ኢኪኬን ደርዊን ኑኔዝን የሚለቁ ከሆነ ለማምጣት ጥረቶችን እያደረጉ ነው። አዲሱ ሊቨርፑል ግን በአስፈሪ ሁኔታ እየተገነባ እንዳለ ያስተዋላችሁ ነው የምትገኙት በተለይ የአርነስሎት የኤፍኤስጂ ፌንዌይ ስፖርቲንግ ግሩፕ ራሳቸውን ለመለወጥ የተሞከሩበት ዝውውር መስኮት ሆኖ ይታየኛል። በተለይ ዝውውሮችን ቅድሚያ መጨረሳቸው፣ በክለቦች የዓለም ዋንጫ ላይ ቡድኑ አለመሳተፉ፣ እነዚህ ሁሉ ተጫዋቾች እረፍትን አግኝተው የሚቀጥለው ውድድር ዓመት በአዲስ ጉልበት እንደሚመጡ የሚጠበቅ ነው የሚሆነው። ሊቨርፑል ማጥቃቱን ስታሰቡ ምን ምን ነገሮችን ይታሰባችኋል ብላችሁ ካሰባችሁ ሊቨርፑል በዘንድሮ ውድድር ዓመት በዲፕ ብሎክ የሚጫወቱ ቡድኖች ሲቸግረው ይታይ ነበር። አሁን እንደ ፍሎሪያን ዊርትዝን እና እንደ ኬርኬዝ እና እንዲሁም ደግሞ ጀርሚ ፍሪምፖንግ በተለይ በመከላከሉ ረገድ የተጫዋች ደካማ ነው ብላችሁ ሊተች የሚችል ነው ጥቃቱ ረገድ ግን አርኖልድ የሌለውን ጥሩ ፐርፎርማንስ የሚያሳይ ነው። ኮነር ብራድሊ ይህ አየርላንዳዊ ምንም እንኳን ጉዳት ካልደረሰበት በውድድር አመቱ በጣም ምርጥ ከሚባሉ የቀይ መስመር ተመላላሾች ውስጥ አንዱ ነው የሚያገለግል ነው የሚሆነው። ስለዚህ ሊቨርፑል ያላቸውን ጥንካሬ ማስቀጠል የሚያስፈልግ ነው። ያምናውን የፕሪሚየር ሊግ አሸናፊነታቸውንም ማስቀጠል የሚጠበቅባቸው ይሆናል። የሳላ በጥሩ ብቃት መመለስ በጥሩ ፐርፎርማንስ መምጣት የሚጠበቅ ነው የሚሆነው። ከዛ ውጭ እንግዲህ በተለይ በሮበርትሰን በኩል ደካማ የነበሩት ኳስ የማሻማት ብቃት በነዚህ ሁኔ አድገው የሚመጡ ነው። ኦልሞስት ወደ አራት ኳሶች በዘጠና ደቂቃ ውስጥ ሚሎስ ኬርኬዝ ኳሶችን ማሻማት የሚችል ነው። በአንድ ለአንድ ግንኙነት ተለች ላይ በመከላከሉ ረገድ ጥሩ ነው። የፖዚሽናል ስህተት ግን ሲሰራ ይታያል። እነዚህን የሚያሻሽል ይሆናል። በተለይ በአርነስሎት እንክብካቤ ጥሩ የተሻለ ብቃቱን የሚሆኑት የሮበርት ሰን የሚለቅ ከሆነ ቡድኑን ሲሚካስ ቡድኑ ውስጥ የመቆየት እድል ይኖረዋል። የሲሚካስ ደግሞ ቡድኑ ውስጥ እንደ ቅመም ሆኖ ቡድኑን በሚገባ ማዋሃድ የሚችል አይነት ተጫዋች ነው። ሊቨርፑል በአጠቃላይ የተከላካይ መስመሩ፣ የማጥቃት መስመሩ ጠንካራ እንዲሆን የነዚህ ተጫዋቾች ዝውውር ያስፈልገው ነበር። ያንን ቀድመው ሰጥተዋል። በሚቀጥሉት የዝውውር መስኮቶች ላይ በዚሁም ዝውውር እስከሚቀጥለው እንግዲህ እስከሚጠናቀቅ እስከ መስከረም ድረስ ማለት ነው የሚሰሩት ስራ ምንድን ነው ካላችሁኝ፣ ተጫዋቾችን ስኳድ ውስጥ ያሉትን አንዳንድ ተጫዋቾችን መልቀቅ እና እነሱ ቦታ የተሻለ ክህሎት ያሉ ተጫዋችን ማምጣት ነው። ከዛም ውጭ ለሊቨርፑል ትልቁ ስራ የሚሆነው የሊዩስ ዲያዝን የመፈለግ ጉዳይ ሊሆን ይችላል። ዲያዝ የሚቀጥሉት አመታት የኮንትራቶቹ መጠናቀቂያ ነው የሚሆኑት። ሌላኛው የኢብራሂሚ ኮናቴን ጉዳይ ማሻሻል ነው። የሁለቱን ደግሞ የሁለቱን ኮንትራቶች ማሻሻል የሚችሉ ከሆነ እንደ ሳላህና እንዲሁም ደግሞ እንደ ቨርጅል ቫንዳይ አዲስ ኮንትራቶች የሚፈርሙ ከሆነ አዲስ ሊቨርፑልን ምናይበት የምንችልበት ዕድል ይኖራል። ያለበለዚያ ካልሆነ ግን እነዚህን ተጫዋቾችን በፍጥነት ለቆ በእነሱ ቦታ አዲስ ተጫዋቾችን መተካት የሚጠበቅ ነው የሚሆነው ሪቻርድ ሂውስ ተቀዳሚ ስራው ተቀዳሚ ኃላፊነቱ እነዚህ ነጥቦች ይሆናሉ። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። አዳዲስ የዝውውር መረጃዎች እንድታገኙ፣ አዳዲስ የእግር ኳስ ትንታኔዎች እንድታገኙ ትክክለኛ ቦታ ነው። ላይክ ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።